ፍርሃትን በሚጥ ፍጹም ፍቅር ያደረ ከመስቀል አውርዶ ጌታውን ቅብረ፣ የመግነዙን መፍቻ በሽቱ ያከበረ ከመቅደሱ አንቀጽ ላይ ረሳ አንዱ ኖ ታጠረህ። በጣም ዝማሬ መላዕክት ያሰማልን። እጅግ በጣም ደስ የሚል ጸጋ ነው ያለክ። እግዚአብሔር ደግሞ በዝማሬውም ሆነ በቤተ መቅደሱ አገልግሎት ረዥም እድሜ ሰጥቶ ቤተክርስቲያን የምታገለግልበት ሰፊ ጤና ረዥም እድሜ ያድልልን። እንግዲህ በተቻለን አቅም ወደ ዝማሬውም ሆነ ወደ አገልግሎቱም የምትገባበትንም ነገር ለማመቻቸት እንሞክራለን። ያው ሀሳቡንም እርግጠኛ ነኝ ተመልካቾችም ኦርቶዶክሳዊያንም እጅግ ተደስተው እግዚአብሔር ያሳድግ ብለው እንደሚመርቁ አልጠራጠርም። አንተም ደግሞ በሰፊው ቤተክርስቲያን የምታገለግልበት እድሜና ጤና ይስጥቅሽ። እድግ በል። ስንት አመት ነው ግን? አስር ነው አስር አመት ግ የግሸኗ ማርያም ትጠብቅ ኒቆዲሞ

ከመስቀል አውርዶ ጌታውን ቀበረ የመግነዙን መፍቻ በሽቱ የከበረ ከመቅደሱ አንቀጽ ላይረሳ አንዱ ኖ ታጠረህ። በጣም ዝማሬ መላዕክት ያሰማልን። እጅግ በጣም ደስ የሚል ጸጋ ነው ያለክ እግዚአብሔር ደግሞ በዝማሬውም ሆነ በቤተ መቅደሱ አገልግሎት ረዥም እድሜ ሰጥቶ ቤተክርስቲያን የምታገለግልበት ሰፊ ጤና ረዥም እድሜ ያድልልን። እንግዲህ በተቻለን አቅም ወደ ዝማሬውም ሆነ ወደ አገልግሎትም የምትገባበትንም ነገር ለማመቻቸት እንሞክራለን። ያው ሀሳቡንም እርግጠኛ ነኝ ተመልካቾችም ኦርቶዶክሳውያኑም እጅግ ተደስተው እግዚአብሔር ያሳድግ ብለው እንደሚመርቁ አልጠራጠርም አንተም ደግሞ በሰፊው ቤተክርስቲያን የምታገለግልበት እድሜና ጤና ይስጥክሽ እድግ በል ስንት አመት ነው ግን አስር ነው አስር አመት እሰይ እሰይ እንደው የግሻኗ ማርያም ትጠብቅ ኒቆዲሞስ ኒቆዲሞስ ክቡር ኒቆዲሞስ ኒቆዲሞስ ክቡር ሌቱን በብርሃን የሚማር መምህር ሌቱን በብርሃን የሚማር መምህር